እድሜ ልክ አብሯችሁ ቢሆን ምን ያክል ደስተኛ ትሆናላችሁ? ሶ እናንተ መጀመሪያ ጸሎት አድርጉ በየሃይማኖታችሁ፣ ራሳችሁ የጽሞና ጊዜ ሜዲቴሽን መውሰድ ያማለት ራሳችሁን በደንብ ባሪያች ቁጭ ብላችሁ ብቻችሁን ሰው በሌለበት ጩኸት በሌለበት። ሰላም ቤተሰቦች እንዴት አላችሁ? ዛሬ እንግዲህ በጣም ወሳኝ በሆነ ርዕስ ተገናኝተናል። ምናልባት ፍቅር ውስጥ ያላችሁ አፍቅራችሁ ደግሞ የልባችሁ ያልደረሰ ከፍቅረኛችሁ ጋር ወይም ከተደራረበችሁ ጋር መግባባት ያቃታችሁ መፍትሄ ይሆናችኋል ያልኩትን ነግራችኋለሁ። በደንብ ተከታተሉ። ቪዲዮውን እስከ መጨረሻው እዩት፣ ላይክ በማድረግ ጀምሩ። እጅግ በጣም ይጠቅማችኋል ብዬ አስባለሁ። ከባዱን የፍቅር ጊዜ እንዴት ላሳልፈው? እንግዲህ ማንኛውም ሰው ኦልሞስት በሚባል ደረጃ በዓለም ላይ የፍቅር ጊዜ ይኖረዋል። አብዛኛው ደግሞ ከባድ የሚባል የፍቅር ጊዜ አለው። ያ ማለት ፍቅርን መጀመሪያ የሚያይበት መንገድ እና ኋላ ላይ የሚያገኘው ነገር ተለያይቶ የሚያገኝበት አጋጣሚ አለ። ስለዚህ እናንተ በመጀመሪያ ፍቅር ስትጀምሩ፣ ወደ ፍቅር ህይወት ስትገቡ፣ ምን ጠብቃችሁ ነው የገባችሁት? ምን አስባችሁ ነው በእይታ የገባችሁት? ወይስ ልባችሁ የሆነ ፍቅር ስለሚፈልግ ነው፣ መውደድ ስለሚፈልግ ነው? ወይስ ከዛ ሰው ከፍቅር አጋራችሁ መካስ ስለምትፈልጉ፣ መጀመሪያ ቆም ብላችሁ ማሰቡ በጣም ወሳኝነት አለው። ነገር ግን ለቲኔጀሮች ገና እድሜያቸው ላልበሰለ፣ በአስራዎቹ እድሜ ላይ ላሉ ይሄ አይመካም፣ ምክንያቱም ገና ቲኔጀር እያለ ማንኛውም ሰው ፍቅርን በሎጂክ ሳይሆን በስሜት የማየት ነገር ይቀድማል። ያ ማለት ከገቡ በኋላ ነው ፍቅርን የመረዳት አቅም ያላችሁ ስለዚህ ምንድን የምታደርጉት እናንተ በተለይ የመጀመሪያ ፍቅረኛ ትዛር ከተለያያችሁ የቀረባችሁ ሰው ሁሌ የሚጎዳችሁ የሚመስላችሁ ሰዎች መጀመሪያ ቆም ብላችሁ ራሳችሁን ናየት ማፈቅረው ለምንድን ነው ለማን ብዬ ነው ማፈቅረው አፍቅሬፍ የመጨረሻ ምንድን ነው የሚሆነ የማገኝበት ጥቅምስ ምንድን ነው አእምሮዬን ልቤን ጠግናችሁ የተሻለ ሰው የተሻለ ሰው ነው ወይ ወደ ህይወት የሚመጣው ብላችሁ በደንብ መመርመር ያስፈልጋችኋል። አብዛኛው ሰው አንዱ ስለተጎዳ ብቻ የፍቅር አጋር እሆንሻለሁ የሚለው ሰው ወይም እሆንሃለሁ የምትለዋ ስለተጎዳች ብቻ አፈቅርሃለሁ፣ በጣም ወድሃለሁ፣ አብረን የምትሆን ህይወት ይስተካከላል የምትለው ሰው ወይም የሚልሽ ወንድ እሱ ስለተጎዳ ብቻ ለእሱ ለይሉኝታ ብለሽ ወደ ፍቅር ይወጣ ከገባሽ ያኔ ፍቅር የሚባለው ነገር ሊወጣልሽ ይገባል። ያ ማለት አንቺ የፈለግሽውን ሳይሆን እሱ ሰውየው የፈለገውን ወይም ደግሞ ሰው የፈለገችውን ነው እየኖራችሁ ያላችሁት ማለት ነው። እሱ ፍቅር ከዚህ ላይ ማወቅ ያለባችሁ ይሉኝታ አይፈልግም። ራሳችሁን መጀመሪያ ችላችሁ መቆም ይገባችኋል። ምክንያቱም ከጀመራችሁት በኋላ በቀጥታ በቶሎ በፍጥነት የምትወጡበት አይደለም። ፍቅር ደግሞ የሚታወቃችሁ ስትጎዱ ነው። ስትገቡበት በጣም ቀላል ነው። የሆነ ፓዞ በቃ ሆን አደርጋ ባንዴ ይዛ የምትገባ ነች። ነገርን ከገባችሁበት በኋላ በጣም ከባድ የልብ ስብራት፣ ሰውን ያለማመን ነገር ይፈጠርባቸዋል። እናንተ መጀመሪያ እራሳችሁ፣ ሲቀጥል ደግሞ የሚመጣው ወደ እናንተ ህይወት የሚመጣው ሰው ምን ያክል ማቾርድ፣ ምን ያክል ለፍቅር ዝግጁ የሚፈልጋችሁ አሁን ጊዜ ለማሳለፍ ነው ወይስ ለዘላቂነት ነው፣ ይህን በደንብ መመርመር ይገባቸዋል። ከዛ ቀጥሎ ደግሞ ወደ ፍቅር ህይወት ስትገቡ የእኔ የሚባል ሀሳብ የለም። ምናልባት እናንተ የተለያየ ባህሪ ሊኖራችሁ ይችላል፣ ወይም ፍቅረኛችሁ ደግሞ የሆነ ባህሪ ይኖረዋል። ምክንያቱም ሁለት የተለያያችሁ ሰዎች ናችሁ፣ ሁለት የተለያየ ባህሪ። ለራሳችሁ የማይገባችሁ ከባድ የሆነ ጸባይ ሊኖራችሁ ይችላል። ሰው እናንተ ምንድን ነው የምታደርጉት? ይህን ባህሪያቱን በማጣጣ በማዋሃድ በመግባባት በመረዳዳት እንጂ እኔ ነኝ ትክክል፣ እሱ ስተት ነው ወይም ደግሞ እሷ በፍጹም ያለችው ነገር ስህተት ነው እያላችሁ መወነጃጀን ይሄ ለፍቅር ከባድ መሰናክል ወይም ኦብስታክል ይሆናል ማለት ነው ሶ ምንድነው ማድረግ ያለባችሁ ሚዛ ነው ማድረግ ሁለት ሚዛን አንድ ሚዛን ታስቀምጦ እና መመዘን የኔ ባህሪ ትክክል ነው ምንድነው ያጠፋሁት ነገር ሜይ ቢ እሱቻ ጥፋተኛ ላይሆን ይችላል ወይም ደግሞ እሷዎቻ ጥፋተኛ ላትሆን ትችላለች ምን ሊያስተካክልላት ምን ሊያስተካክል ይገባል ማለት ይገባችኋል ሌላው እያንዳንዱን ነገር በግልጽ መሆ አንዴ ፍቅረኛ ሆናችሁ ማለት ህይወታችሁን በሙሉ ሊሆን ይችላል ሰው፣ በደንብ አድርጋችሁ በግልጽ መወያየት። የፈለጋችሁትን ነገር አይ ቢያደርግልኝ ይህ ቢሆን እኮ እያላችሁ ከመሳቀቅ ከማማት ይልቃስ ምልክት ብታሳዩትም ላይገባው ይችላል ያ ሰው። ሶ እናንተ ምንድን ነው ማድረግ ያለባችሁ? ይህ ነገር ይመቸኛል ነው፣ ህይወቴ ላይ ትልቅ አሻራ ማሳረፍ ነው። ሶ በቃ ይህን ነገር አድርግልኝ እፈልገዋለሁ፣ ወይም ደግሞ እንደዚህ ብትሆን ጸባይሽን እንደዚህ ብታስተካከኝ በጣም ጥሩ ነው ማለት ይገባል። ሶስተኛው ወገን ጣልቃ ገብን አይኑር። ከማንም በቃ አለቀ። ወደ ፍቅር መጀመሪያ ስትገቡ፣ ከቤተሰብ ለመደበቅ ጓደኛ ለማስቀናት የሆነ ነገር ለማድረግ አታድርጉት። ከውስጣችሁ ስሜት ከሌለ ፍላጎት ከሌለ በቃ የፍቅር እንደ ስሜቱ ምንም ከሌላችሁ ተውት፣ በቃ አትጀምሩት። ይሄ ቅናት ካለባችሁ በራስ መተማመን ከሌላችሁ ከባድ ችግር ይፈጥርባቸዋል። ሌላ ምንድን ነው የምላችሁ ፍቅር ውስጥ ከገባችሁ በኋላ በጣም አለመጣጠም በጣም ከባድ ችግር ከተፈጠረ ችግሩ ምናልባት የዛ ሰው ላይ ሆን ይችላል። ራሳችሁን በደንብ አድርጋችሁ ማረግ፣ በደንብ አድርጋችሁ ራሳችሁን ለማየት ሞክሩ። ከተረበሻችሁ ያሳዋጓችሁ ስለሆነ ደስታ ካልተሰማችሁ ፍቅር ውስጥ ካልሆናችሁ እንዲሁ ዝም ብላችሁ በሄልሜታ በሸም እየሸኛችሁት ከሆነ ለጥቅም ብላችሁ ደግሞ ይሆን ነገር ያደርግልኛል ብላችሁ እየቀጠላችሁ ከሆነ ህይወታችሁ በጣም ከባድ ሁኔታ ላይ ይወድቃል። ምናልባት እናንተ የምታስቡት አሁን የምትኖሯትን ህይወት በቃ ይችን አጭር ጊዜ ለሶስት ዓመት ለአራት ዓመት ወይም ለሁለት ዓመት ለትንሽ ጊዜ ሊሆን ይችላል። ነገር ግን ቆም ብላችሁ ብታስቡት ያ ሰው ለእድሜ ልክ አብሯቸው ቢኖር ምን ያህል ታዩ። ከዛ ሰው ላይ ማሰብ፣ ይህ ሰው ጋር ብሆን ወይ ምንድን ነው የሚጎልብኝ ነገር ማለት ስሜት እንዴት ነው? መጀመሪያ ውስጣችሁን አዳምጡ። የውስጥ ሰላም ከምንም ነገር ይቀድማል። በእርግጥ የሰው ልጅ ብዙ ነገር ያስፈልገዋል። ሀብት ያስፈልገዋል፣ ገንዘብ፣ ዝና፣ የተለያየ ነገር ሊያስፈልጋችሁ ይችላል። ነገር ግን የውስጥ ሰላም ከሌላቸው በውስጣችሁ ፍቅር ከሌላችሁ ሁሉም ነገር ባዶ የሆነባችሁ ነው። ሶ ራሳችሁን የምታዳምጡ ሰዎች ፍቅር ውስጥ ከገባችሁ በኋላ በወሲብ ጥያቄ ሊሆን ይችላል፣ በቤተሰብ ጣልቃ ገብነት ሊሆን ይችላል፣ በጓደኛ የተነሳ ባለመግባባት፣ የትግስት በማጣት፣ በተለያየ ክርክር በማንሳት በብዙ ነገር ልትጣሉ ልትቀያየሙ፣ የሆነ ብሬክ አፕ ሊፈጠር ይችላል። ያንን ነገር ግን ለመፍታት ሞክሩ። በፍቅር ውስጥ እልህ፣ ጉራ፣ ትዕቢት እኔ እኔ ያልኩት ትክክል ነው አይ አንቺማ ስህተት ነሽ ይህን ነገር አልፈልግም ይህን ካላስተካከልክ ወይም ይህን ካላስተካከልክ እንደዚህ አትበሉ ማንም ሰው ፐርፌክት የለም አለቀ አብራችሁ የምትኖሩትም ያንን ነገር ማች አድርጋችሁ ያንን መጥፎ ነገር መጥፎ ፀባያችሁን ቀልፋችሁ ለመኖር እንጂ ዝም ብላችሁ እንዲሁ የራሳችሁን ሀሳብ ለማራመድ ከሆነ ብቻችሁ አለቀ የፍቅር ትርጉሙ መጀመሪያ ሲጀመር እናንተ ከሆነ ሰው ጋር ከተቃራኒ ጾታ ጋር ራሳችሁን አዋህዳችሁ በባህሪ በትግስት በምንም ነገር ራሳችሁን እያሻሻላችሁ እያሳደጋችሁ የምትሄዱበት እንጂ አንድ የዝም ብላችሁ እኔ ትክክል ነኝ ካላችሁ ያ ሰው አብሯችሁ ሊቀጥል አይችልም። ሶ አብሯችሁ የሚኖረው ሰው ከሌላ ሰው ጋር የፍቅር ሌሽ እንዳይጀምር፣ ሌላ አማራጭ እንዳይወስድ እናንተ ሴፉ ናችሁ መገኘት እንደገና ደግሞ በመጀመሪያው ዙር ራሳችሁን አሳልፋችሁ የማለት የውስጥ ሚስጥር የቤተሰባችሁ ሚስጥር እንደገና በቅርብ ሰዓት ደግሞ በተገናኛችሁ በጣም በአጭር ጊዜ አብሮ ማደር እንደዚህ አይነት ነገር ባስጀምሩ መልካም ነው። ምክንያቱም ሰው መጀመሪያ ድንበር ሊኖረው ይገባል። ህይወቱን የራሱን ሕይወት መውደድ አለበት። ራሳችሁን ካላከበራችሁ፣ ራሳችሁን ካልሆናችሁ፣ ራሳችሁን ካልወደዳችሁ ማንም ሰው ሊፈልጋችሁ አይችልም። መጀመሪያ ለራሳችሁ በቃ ከፍ ያለ ክብር ይኖራችሁ ከጉራ ጋር እንዳታገናኙ ራስን ከመውደድ ይሄ በጣም ሰልፊሽነስ ጋር አታገናኙት። ለሆነ ሰው ክብር ይኖራችሁ። ነገር ግን የመጀመሪያው ለራሳችሁ ክብር ሲኖራችሁ፣ ለሌላ ሰው ክብር ይኖራችሁ። ግራ አትጋቡ። ፍቅር በተፈጥሮ ፐርፌክትነስ አይታይበትም። ፐርፌክት ከሆናችሁማ ብቻችሁን መኖርኮ ትችላላችሁ። የጎደላችሁን ነገር ለመሙላት ግዴታ የፍቅር አጋር ያስፈልጋችኋል። ስለዚህ ፍቅረኛችሁ ቢያናድዳችሁ የሆነ አለመግባባት ቢፈጠር ትግስት ማጣት ምናምን ቢፈጠር የሚስተካከል ነው። ራሳችሁን ሰከን ብላችሁ ማዳመጥ ይኖርባችኋል። ያንን ሰውም የምትወድድ ሰው አይደለም፣ ሰው ቢርቃችሁ በጣም ትጎዳላችሁ። አብራችሁ ብትኖሩ በቃ እኔ ያልኩት ካልሆነ ትለላችሁ። ከሁለት ያጣ ጎመን እንዳትሆኑ ምንድን ነው ማድረግ ያለባችሁ? ራሳችሁን ሌብል አድርጉ፣ ስሜታችሁን ሰከን አድርጉት፣ ጤናማ አመለካከት ይኖራችሁ። ከዛ በኋላ ደግሞ የፍቅር አጋራችሁን በትዕግስት ይህ ነገር ቢሆን አሪፍ ነው፣ ይህ ነገር አልተመቸኝም እያላችሁ ችግራችሁን ለይታችሁ። ብዙ ሰው በፍቅር አጋሩ ምን እንደጎደሉ አያውቅም ዝም ብሎ የሆነ ጊዜ ደብረዋል የሆነ ጊዜ ፍቅር የሚባለው ነገር ትርጉም ያጣበታል፣ ምናምን እንደዛ ትሆኑ። ችግር ከሌለባችሁ እዛ ሰው ጋር ብትሆኑ ተመራጭ ነው። ነገር ግን ችግር ካለ ያንን ችግር በጋራ መፍታት ይልመድባችሁ። ከባዱን የፍቅር ጊዜያችሁን በዚህ መንገድ ልታሳልፉት ትችላላችሁ። ለዛሬው ጨርሻለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ደግሞ ቤተሰብ የሆኑ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልን።